ከሰውየው ማንነት አንጻር አሁንማ፣ ቀንድ ያለው ሴጣን የሆነን እየመሰለ ነው። ቧካትን መጻደቅ፣ አሁንማ መመጻደቅ ያለኝ አንድ አይነት ሆነን እኮ። እንደ እንደዚህ እኮ አምሽተው አታውቅም። አዎ አምሽቼ አላውቅም ነበር። ከዚህ በኋላ ግን አመሻለሁ። ለምን ቤቱ ስለአስተላኝ፣ አባዬ እስክትወጡልኝ ድረስ ሁሌም አምሽቼ ነው የምመጣው። ቆይ ሰዓት ነግሪኝ። ምንድን ነው ያደረግሽው? እንደ ዳኒ ያመዋል። እንደ ዴኖኛ ነህ እኔ ያመኝም። የተፈጠረውን ነገር ንገሪኝ። ስለምን ስለ አባዬ? እኔም እኮ እንደ አንተ ጋር እነሱ ነው የሰማሁት። አላምንሽም። እኔ ምንም የማውቀው ነገር የለም። እውነታው ይሄ ነው። አለማመን መብት ነው። እኔ አንቺን በደንብ አውቅሻለሁ። የዛኔ ስትረጋጊ አላመንኩሽም። ኦ ዳኒ፣ አይታይህም? እንዴት አሁም ያለ አይገርምም። አንተና ልጅ በጣም ክፉ ናችሁ። ላሳጣኸኝ በሙሉ በጥፍ አስከፍልሃለሁ። እሺ። አንተ ግን ሚስጥር ነው እሺ ማቋቋም ስራ እየተጀመረ የካሌብ አባ ጥበብን ተክነውበታል። ብዙ አስቸጋሪ ሁኔታዎችን ያለፉትም እንዲሁ ጥልቅ ድረስ በመመርመርና የገጥሟቸው ችግሮች ቆም ብለው መፍትሄ ማፈላለግ በመቻላቸው ነው። ልጃቸው ካሌብ ስሜታዊ ከመሆኑ የተነሳ ቶሎ እርምጃ መውሰድን ይቀድማል። በተለይ በቲና ላይ የሚያደርጋቸው ስህተቶች ዋጋ እያስከፈላቸው ይገኛል። አባባ እንደ መከሩት ቢሆን እዚህ ደረጃ ባልደረሰ ነበር። አሁን ላይ እርሳቸው መማረር ደረጃ ደርሰው እነዚህን ልጆች ቤቴን ለቀው የማይወጡ ከሆነ እኔ ቤቱን ለቅቄ ለመውጣት እገደዳለሁ ያሉበት ሰዓት ነበር። ሆኖም ይህ ብስጭታቸው ወዳልሆነ መንገድ እያመራቸው መጥቷል። አንዳንዴም ማምሸትና ወዳልተፈለገ መጠጥ ቤት እንዲያመሩም አድርጓቸዋል። ታዲያ ቤታቸው ያስጠላቸውና እየደበራቸው አባባ ውጭ በወጡበትና ባመሹበት ሰዓት ለእገታም ተዳርገዋል። ይህንን ያቀነባበረችው ቲና መሆኑ መስጠፋኝ በማለት ለአጋቻቸውም ተናግረዋል። አጋቻቸው በእርግጥ ያን ያህል የአጋች ጭካኔም አልነበረውም። ባባን እያከበራቸውና አንዳንዴም ሰብአዊ መብታቸውን ላለመጋፋት እባክህ ልጄ ውሃ ስጠኝ ሲላቸው እንኳን ተነስቶ ለመስጠትም ፈቃደኛ ነበረ። ቲና ይህ የቀጠረችው ሰው ግን የተፈለገውን ውጤት እያመጣላት አይደለም። እኔ ቀጠርኩ፣ እስከ ነፍስ ግድያ የሚያደርስ ዘመቻ ነው። ሆኖም ያልኩን እንድታደርግ ግድ ይለኛል በማለት ላጋቹ ነግረዋለች። አጋቹ ምናልባትም እኮ ሀሳብሽ ሳይስማማኝ ሲቀር ላፈርስ ይችላለሁ ብሏታል። ማለትም የቲና የጭካኔ ጉዞ እርሱን መስማማት እንደማይፈልግና ይልቁንስ ሽማግሌው ስላሳዘነው፣ አሁን ሀሳቡን እየቀየረ የመጣ ይመስላል። ቲና በመጨረሻም ጉድ ሆናለች። አሁን እያለቀሰች ወደ ዘብጥያ የምትወርድበት ሰዓትም እየተቃረበ ነው። በተቃራኒው አባባ በደስታ እየቦረቁ ወደ ቤታቸው የሚመለሱበት ሰዓትም እንዲሁ ደርሷል። ካሌብና ትሁትም ጭንቀታቸው የሚገላገሉበት አስራ አንደኛው ሰዓት ላይ ደርሰዋል። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል ሰላሳ ዘጠኝ የቀጠለውን ይዤላችሁ መጥቻለሁ። በባለፈው ክፍል ምን ተመለከትን? ወደፊትስ ምን ሊሆን ይችላል? አብረን እናያለን። ወይዘሮ ቲና አባባን በነፍስ ልትታደጋቸው የምትችለው የቤት ሙሉ ንብረት በስሟ ሲያዞሩላት መሆኑን ብቻ ለአባባ ነግረዋለች። አባባ ሀይ ልጄ አርፈሽ ተቀመጭ እንጂ የኔንስ ንብረት መቼም አታገኙም፣ አምስት ሳንቲም እንዳትጠብቂ ብለዋታል። አይደለም ቤት ሙሉ ንብረት ይቅርና እንግዳውስ አንተና ካሌብ ጨካኝ እንደሆናችሁ ሁሉ ዋጋ ትከፍሉበታላችሁ። ሆኖም አሁን ለሚደርስብ ነገር በጸጋ እንድትቀበለው ግድ ይልሃል። ቲና እንደሆነ መቼም ማታውቀኝም። አሁን ላይ የተቀየርኩትና አውሬ የሆንኩት ቲና ሆኜ ተገልጫለሁ። እስከ ጥግ ድረስም በቀሌን አሳይሃለሁ ብላቸዋለች። አባባ አውቅሻለሁ እኮ ብለዋታል። እርግጥ አባባ በህመማቸው እያሳለፉትን ስቃይ ወደኋላ ኋላ ማስታወስ እንፈልገዋል እኔ መራመድ እንዳይችሉና የዊልቸር ጥገኛ ሆነው ብዙ ፈተና እንዳሳየቻቸውም ሊያስታውሱ አትፈልገዋል። ኋላው ከሌለ የአሁኑ የለም ነውና ሆኖም የቲና ጸባይ ቀድሞውኑ እንደነበረም ነግረዋታል። ትሁትና ካሌብም አሁንም ትኩረታቸውን ዳንኤልና ቲና ላይ ቢያደርጉም ዳንኤል ግን በጉዳዩ እጁ እንደሌለበት ትሁት ጠርጥራለች። ማለትም የዳንኤል ጸባይ ጭካኔ የተሞላበት አልነበረም። ወደዛ ቤት ያመጣውም የገንዘብ ጉዳይ ነው። ከዚህ በፊትም ቲና አባባ ላይ አንዳንድ ጭካኔዎች በምታደርግበት ሰዓት እኔ የሰው ልጅ በመግደል አላምንም፣ የሰው ልጅ መግደል እንዲቀላል አይደለም ነገ እራስሽ ተጠያቂ እንደምትሆኝበት እያሰብሽ በማለት ቲናን አስጠንቅቋታል። ቲና ግን ስሜታዊ ሆና ነገሮችን ከመወሰን ባለፈ ግን ነገ ምን ይመጣብኛል ብላ አርቃ የማታስብ ከንቱ ፍጥረት ነች። ነገር ግን ዳንኤል እስካሁን ብዙ ነገር እየተናገራት መጥቷል። ዛሬ ላይም ቢሆን አባባን ልትበቀላቸው ያሰበችው ለማንም ሳትናገር ሚስጥራዊ በሆነ መንገድ ነበረ። አባባ መጥፋት እጅሽ አለበት እንዴ? በማለት ዳንኤል ጠይቋታል። ይህንን ነገር ለዳንኤል መናገር እንደሌለባት እራሷን አሳምናለች። ሆኖም አይ አላውቅም እያለች በአባባ መጥፋትም አብራ ጉዳዩ እንዳሳሰባትና ና ለፖሊስ ማመልከት እንዳለበት ለካሌብ እያስጠነቀቀችው ትገኛለች። ካሌብም ጉዳዩን ማመልከት የሚቻለው ሀያ አራት ሰዓት ሲሞላው እንደሆነም ነግሯታል። አሁን በፖሊስ ለሚመጣባት ጥያቄም ዝግጁ ሆናም የተሰለፈች ትመስላለች። ነገር ግን በትሁትና በካሌብ መካከል ይችን ሰው አላምናትም፣ ምናልባትም ከጉዳዩ በስተጀርባ እየሷጅ አለበት በማለት አሁንም እሷን እየተጠራጠሯት ነበረ ትሁትም በበኩሏ ለማውጣታት ስትሞክር እንዴት በአባዬ መጥፋት እኔ እጅ ሊኖር ይችላለሁ? ምንም የማውቀው ነገር የለኝም፣ እያለችም ለማስመሰል ሞክራለች። አባዬ መልካም ሰው ሆኖ ሳለ ብዙ ፈተናዎችን በሕይወቱ እየተፈራረቁበት ነው፣ በጣም ያሳዝናል አለቻት። የፈለገውን ብትይ እኔ ግን በአባዬ ላይ ክፉ ነገር አልመኝላቸውም እያለችም አሁንም በመጥፋታቸው እንደተጨናነቀችና አብራ ልታፈላልጋቸው እንደምትችልም እይዘባረቀች ነው። ሌብ ዳንኤል አባይን ያሳግተዋል የሚል የተሳሳተ ግንዛቤውን ትሁት እንዲቀይር አድርጓለች። ዳንኤልንማ እንደውም ልንጠቀምበት ይገባል። አባዬ መጥፋት በስተጀርባ እጇ ካለበት ምናልባትም ለዳንኤል ልትነግረው ስለምትችል እንደምንም ብለን ማውጣጣት ይኖርብናል በማለት እንግዲህ ለካሌብ ነግረው ነበረ። ካሌብም ለምን ግን ዳንኤልን ልትጠረጥሪው አልቻልሽም እያለም ጠይቋታል። ዳንኤል ያን ያህል ክፉ ሰው አይደለም፣ እሱ የሚፈልገው ገንዘብ ነው። ሁላይ ነገሮችን በዘዴ መቅረብ ይኖርብናል በማለት ለካሌብ ነግሯለች። በእርግጥም ትሁት እያሰበችው ተሳክቶላታል። ትሁት ከካሌብ ጋር እንዲት ከተመካከረች በኋላ ቀጥታ ለዳንኤል እባክህን ዳንኤል እስካሁን ለሰራው ስህተት ሁሉ ቅርታ መጠየቂያ ሊሆንህ ይችላል እናም እባክህን ቲና አሳግተው ከሆነም ንገረኝ በማለትም ጠይቀዋለች በእርግጥ ዳንኤል በወቅቱ የሰማው ነገር ስላልነበረ አይ ቲና ከጉዳዩ በስተጀርባ የለችበትም ብታደርገው ኑሮ ትነግረኝ ነበረ በማለት ለትሁት ይነግራታል ናም ማገቻ ቦታ ድረስ በመሄድ አባባን ብዙ ነገር አስፈራርታቸውና ዝታባቸው ነበር የተመለሰችው ማለትም አባባ ቤት ሙሉ ንብረቱን በሷ የማያዞርላት ከሆነ ቀጥታ ከዛ ካለበት ስቃይ እንዳይወጣና ምናልባትም እስከ ሞት የሚያደርስ ቅጣት ልታደርስባቸው እንደምትችልም ተናግራለች። አጋቹ ግን በጭራሽ እንደውም እንደዚህ አይነት ነገር አትናገሪያቸው ሲል ጠበቅ አቆሟል። እንዴት እንደዚህ ልትናገር ቻልክ? እያለችም እሷ የምትፈልገውን ያህል ስላልሆነላት በጣም ተናዳ ታደርገውን ሁሉ አሳጥቷት ነበር። በስከ መጨረሻም የካሌብ አባት እንግዲህ እንተያያለን፣ ላደረከው ሁሉ ዋጋ ትከፍልበታለህ አንተ ማለት እስከ ልጅ ድረስ ክፉ ናችሁ እያለችም በሚያሳዝን ሁኔታ ሽማግሌውን እንደዛ እያንቋሸሸች እና እየተሳደበች ነበር የተመለሰችው። እዚህ ሁኔታ ሽማግሌውን ተናግራ ከተመለሰች በኋላ ግን ለካሌብ እና ካንተ ፍቺ ይልቅ የአባባ ጉዳይ መቅደም ይኖርበታል፣ ጉዳዩን ለፖሊስ እና መልክት እያለችም እየተሯሯጠች ነው። ካሌብ ይህንን ሲሰማ አሁን ለፖሊስ አመልክቻለሁ፣ ያ ከመሆኑ በፊት ግን ክፍሌ ለቀሽ ውጭልኝ እያለም ሲሰድባት ነበር። እስከ መጨረሻም አባቱ ከትራስ ያስቀመጠው ሽጉጥ ስላለ አንስቶ ሊተኩስባት እንደሚችል ነግሯት ግናም ይህማ ነገር በካሌብ ጥርጣሬ ውስጥ ገብቻ አይደለ በማለት ወዲያውኑ ነበር ከክፍል ለቃ የወጣቸው። ሆኖም ካሌብ ሳይጠራጠር አይቀርም። ሽጉጡ ሊመዝብኝ ነበረ። አባዬ ያስቀምጠው ሽጉጥ እኮ ለምን ይመስልሻል? ከእንግዲህ በኋላ እኔ የምጠቀምበት ይመስልሻል? በማለት ዝቶብኛል እያለችም ለዳንኤል ነግረዋለች። ማንኛውም ግን አባቱን አያገኘውም የፈለገ ይሁን እንጂ እያለችም ዝታለች። እስከ መጨረሻም ዳንኤል በሚያስገርም ሁኔታ ቲናን በደንብ ባውጣቷታል። ማለትም እኔም ቢሆን እኮ ቦታ ቢያመቸኝ ሽማግሌውን እገድለው ነበረ፣ ቢሞት በጣም ደስተኛ ነኝ እያለም አባባ ላይ በምትወስደው እርምጃ ደስተኛ እንደነበር አስመስሎ ነበር ለቲና ሲነግራት የነበረው። ይህንን የሰማችው ቲና አዎ አባባ ከኔ ጋ ነው። ይህንን ግን ለማንም እንዳትናገር ሚስጥር ነው ስትልም አስጠንቅቀዋለች። ከመጨረሻም ዳንኤል በጣም ደስ ብሎት ከእንግዲህ በኋላ ስራዬን በሚገባ እሰራለሁ በማለት እንግዲህ ከራሱ ጋራ በሀሳብ ጭልጥ ብሏል። ዳንኤል ምን ሊሰራ ይሆን? ይህንን አጋጣሚስ እንዴት ይጠቀመው ይሆን? የቲናን ክፋት እዛው ልን ካሌብ አጋልጦ ምናልባትም ከካሌብ ጋር በደረሰው ቅራኔ መታረቂያ መንገድም ሊሆን ይችላል። በሌላ በኩል ኤደንንም በቀላሉ እጁ የሚያስገባበት አጋጣሚም ሊፈጠር ይችላል። ከአባባም የሚፈልገውን ገንዘብ ሊያገኝም ይችላል። ብቻ ለዳንኤል ብዙ አማራጮች ተከፍተውለታል። ዳንኤል ይህንን አጋጣሚ በሚገባ ይጠቀም ይሆን ወይስ የመጣለትን እድል ያባክናል? አብረን የምንከታተል ይሆናል። እናንተስ ስለ ቲና ምን ተሰማችው? በቀጣይ ክፍል ስሷ ትያዛለች ትጋለጣለች ወይስ አሁንም ተድበስብሶ ያልፋል? አብረን የምንመለከተው ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ትሁት ድራማ ክፍል ሰላሳ ዘጠኝ ይህንን ይመስል ነበር። ቻናሌ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ኦፍ ባይ ባይ